ቲና በባዶ ሜዳ ያዙኝ ልቀቁኝ ማለቷን ቀጥላለች። የእሷን ብሶ በእሷ እንዲህ መሆን እነ ካሌብ ካሌብና አባባ ምንም ስላልመሰላቸው ስለተረጋጉ እንዴትስ እንዲሆኑ የሚለው ነገር ጥያቄ ፈጥሮባታል። ዳኒ ከወትሮ በተለየ ስጋቱ ጨምሯል። ካሁን ካሁን ምን ተፈጠረ እያለ በስጋት በጭንቀት ውስጥ ይገኛል። ሰላም፣ ሰላም ጤና ይስጥልን የተወደዳችሁ የተከበራችሁ አድማጭ ተመልካቾች ውድ ቤተሰቦቻችን እንደምን አላችሁልን? በያላችሁበት ሰላምታችን ይድረሳችሁ። እንደምን ቆይታችኋል? እንኳን በሰላም መጣችሁ እያልኩ በዚህ ቪዲዮ የማጋራችሁ የትሁት ድራማ ነው። የግፈኛዋ ሚስትና የሰራተኛዋ ፍጥጫ እንግዲህ እንደቀጠለ ነው። እጅግ ልብ አንጠልጣይነቱን ቀጥሎ እዚህ ደርሷል። እንግዲህ በጣም የሚገርም ነው። እንደምናስታውሰው አባባ ቤቱን ፈርመው ከሰጧት በኋላ ያ የተፈራረሙትና ውል ሰነዱ ዶክመንቱ፣ አጠቃላይ ትክክለኛ ነው ብላ እንግዲህ የእውነት መስሏት ከዛ በኋላ እራሷን ላልተወሰነ ጊዜ ሰውራ ጊዜ ቆይታ ለማንም ሳትናገር ከርማ መመለሷን የምናስታውሰው ነው። እንግዲህ ከዛም በኋላ ያው ማን ይቻለኝ ብላ ራሷን ቆልላ እንግዲህ ቤቱ በእኔ ስም ነው፣ ሁሉ በእጄ ነው ስትል እንግዲህ እነአባባንም በክብር ማነጋገሯን ትታለች። እንዲሁም ካሌብንም ጭምር ያው ከዚህ በኋላ ደግሞ አብሬ መኖር አልፈልግም ፍቺ ብላ ጠይቃ እንደነበር የምናስታውሰው ነው። ያንን በጠየቀች ጊዜም ያው እነሱ ኮራ ብለው እንደሚፈልጉት ካሌብም ፍቹን እንደሚፈልግ ሲመልስላት በእሷ ቤት ያውሱ ተደናግጦና በንዴት እንደዛ እንደሚለማመጣት ነበር የጠበቀችው። ነገር ግን ሁሉ ነገር እንዳልጠበቀች ስለሆነ በዛም ንዴትና ግርምትም አጭሮባት ነበር። ከዛም በኋላ እንግዲህ በቃ ምን እንጠብቃለን? አሁን የሚቀረን እነሱን ከቤት ማስወጣት ነው። ቤት ይፈልጉና ይውጡ ልንገራቸው በሚል እንግዲህ ለ ዳኒ ስታማክረው እሱ ደግሞ የሚያውቀው እውነታ ስላለ የሰማው ነገር ስላለ እሷ ግን ያው ምንም የምታውቀው ነገር የለም ሁሉ ነገር እንግዲህ የምንፈልገው ነገር በእጃችን ገብቷል ለምንስ እንዘገያለን በሚል ከእሱ ጋር እንግዲህ ተጨቃጨቀች ነው። እሱ ደግሞ ተረጋጊ እያለ ነው። ምክንያቱም ቤቱ በጭራሽ በእሷ ስም እንዳልሆነ በደንብ አውቋል፣ ተረድቷል። እሷ ግን ምንም ያወቀችው ነገር የለም። እናም ስለሆነም ያ ካልተሳካ ቢያንስ ከአባባ የሚሰጡትን ብር እስኪሳካ ድረስ ያው እሳቸውን ከተናገርክ የብር እጅ አይገባም ስላሉት ያንን ምስጢር አድርጎ ይዞ ነገር ግን በራሷ ተረጋግታ እንድታውቅ፣ ነገሩን ሁሉ እንድታገናዝብ፣ እንድትረዳ የጥሞና ጊዜ እንዲኖራት አበክሮ እየነገራት ነው። እሷ ግን ማስተዋል ከእሷ እርቋል። በቃ እንዲሁ በደፈና ቤቱንም እያስገመተች ለመሸጥ በጣም ከፍተኛ ብር ተገመተም እያለች ጮቤ እየረገጠች ለካሌብ ስትነግረው እሱ ግን ምንም አላስደሰተውም። ምክንያቱም ባዶ ስለሆነ ምንም ስለሆነ እሷ በባዶ ሜዳ ነው ይህን ሁሉ የምትሆነው፣ እና የእሷ እንዲህ መሆን በጣምም እያናደደው እንድትረጋጋ ደጋግሞ እየነገራት እሷ ግን አልሰማ እያለች በዛ ሂደት ላይ ነበሩ እንግዲህ የካሌብ ስጋት፣ ፍርሃት፣ ውጥረቱ እንግዲህ ጨምረዋል። ምክንያቱም ተሳክቶለት ያንን ብር አፈፍ አድርጎ ራሱን ከዚህ ማውጣት ይፈልጋል። ያንን ብር ደግሞ ለማግኘት መታገስ አለበት። እንዲሁም ደግሞ ቲና ነገሮችን ማበላሸት የለባትም ተረጋጊ እያላት ነው። እሷ ግን በጭራሽ እየተረጋጋች አይደለም። ሌላ ደግሞ የዳኒ ስጋት ያው ኤደንም ያንን ቤት ስላወቀች ስለተዋወቀቻቸው ትመጣለች፣ ከሱ ውጭም ለብቻዋን ትመጣለች እና በዛ ሂደት ላይ በመጣች ሰዓት እንግዲህ ቲና ኤደንን ካየቻት የሚፈጠረውን ነገር እንግዲህ ስለሚያውቅ ቲና የምትረጋጋ የምታስተውል ስላይደለች፣ ያው የሚወዳትን ፍቅረኛ እንዳለችው ኤደንን ካወቀቻት ኤደን ለዳኒ ምን እንደሆነች ካወቀች ሁሉ ነገር እንደሚበላሽ ስለሚያውቅ በዚህ ስጋቱ ውስጥ ነው ያለው። ስለሆነም ኤደንን እዛ ቤት እንዳትሄጂ ያለኔ እውቅና ሳተሳውቂኝም እንዳትሄጂ እያላት ነው። ጭራሹንም እንዳትሄጂም ብሏት ነበር። እሷ ግን የእነሱን ዝምድና የእነሱን ቀረቤታ መቼም ቢሆን አልተውም፣ ጥሩ ሰዎች ናቸው፣ ሲቀጥል ያንተ ቤተሰብ ከሆኑ ማልሄድበት ምክንያት ምንም የለም ስትል በራሷ እንግዲህ ትታውሱን መሄዷን የምናስታውሰው ነው እናም እሷም ከአባባ ጋር እንግዲህ ምክር ፈልጋ ከሳቸው ጋር እየተነጋገረች እያለችም እንግዲህ ቲና መታ፣ እንዲሁም ደግሞ እነ ካሌብም ሁሉም ባሉበት ቲና ገብታ ነበር፣ እና ኤደንም ተዋውቃት ነበር ከቲና ጋር። ከዛም በኋላ ያው ሁኔታዋን ስታይ መሄድ አለብኝ ስትል አባባም ያው እንዲሸኛት ካሌብ ሲያደርግ እሱ ዳኒ ግን በጭራሽ እንግዲህ ዳኒ በካሌብ ስለሚጠረጥራት ስለሚሰጋ ትወሰድብኛለች ትቀማብኛለች ብሎ ስለሚሰጋ ስለማያመን እንግዲህ እኔ ነኝ መሸኛት ብሎ ሲነሳ ቲና ደግሞ በዚህ ተናዳ ነበር። ዳኒ እንዲሸኛት አልፈለገችም ነበር። እናም ዳኒ ወጥቶ ሸኝቷት ሲመለስ እንግዲህ እሳት ለብሳ ጎርሳ ጠብቃው ነበር። ለምን ሸኛሃት? ካሌ ለምን አይሸኛትም አንተ ለምን ሸኛሃት? ብላ ማናት? እሷን ብላ ስታፋጥጠው ስጠይቀው ነበር። እሱም ደግሞ እንድትረጋጋ ነግሯት የእሷ ሁኔታዋ ሁሉ እንዳስጠላው በቃ ትግስት ለምን እንደዚህ እንዳጣች ካልተረጋጋች ሁሉ ነገር እንደሚበላሽ አሁንም ቢሆን ሰከን እንድትል አበክሮ ነግሯ ትቷት ሄዶ ነበር። ቲና ግን እንኳን ልትረጋጋ እና አባባንም አግኝታ እንግዲህ ቤቱን ልቀቁልኝ፣ ውጡልኝ ስትላቸው ነበር። እራሷ እንደምትወጣ አስመስላ እቃዋን እንደመሰብሰብ ምናምን አድርጋ ነገር ግን ወደ ሳሎን እነሱ ሁሉም ባሉበት መታ ቤቱን ለቃችሁልኝ ውጡ እያለቻቸው ነበር። እሳቸውም ደግሞ እሺ እንወጣለን እንግዲህ ትንሽ ጊዜ ሲጭን ብለዋት ነበር። ከዛ በፊት እሷ ግን ምን ያህል ጊዜ እያለች እንደው በቃ የራሷ ቤት አድርጋ እንግዲህ የሰውን ቤት በራሷ በስሜ ተፈርሟል የራሴ ነው ስትል በቃ ሌላ ሰው ሆና ተቀያይራለች። በኋላ ግን መጨረሻውን ስታውቅ ይህ ቤት በእሷ ስም የሆነው የውሸት የሀሰት ሰነድ መሆኑን ስታውቅ ያኔ ምን ትሆን ይሆን? አሁን እንደዚህ ያዙኝ ልቀቁኝ ያለችው በባዶ ሜዳ እንግዲህ እና አባባ እንዲታገሷትም ነግረዋት ነበር። እሷ ግን በጭራሽ ብላ ውጡልኝ ብላ ነበር። በስተመጨረሻም ድራማው የተጠናቀቀው እንግዲህ በቀጣይ ክፍል ቀጣይ እንግዲህ ምን ይከሰት ይሆን? ከዛ ቤት የምትወጣው ራሷ መሆኗን ስታውቅ ምን ታደርግ ይሆን? እና አባባን እንግዲህ በዋዛ የምትለቃቸው አይነት ሰው አይደለችም። ያም ደግሞ ካሌብን አሳስቦታል። እሱ በሰላም ከእሷ ጋር መለያየት ነው የሚፈልገው። ግን በሰላምስ እንዴት ነው የሚለየው ከእሷ ጋር የሚለው ነገር ሐሳብ ሆኖበታል። አባባ ግን ያው እንዴት መለየት እንደሚ- እንዳለባቸው ነገሩ መጨረሻው ይሁን እንጂ ያኔ እንዴት መለየት እንዳለባቸው ምንም እንዳይደለ ቀላል እንደሆነ ነገር ግን እሳቸው በሚሉት መንገድ እንዲሄድ ለካሌብ አበክረው እየነገሩት ነው። ካሌብ እሺም እያላቸው መልሶም ደግሞ እየፈራ ነገር ግን የቲና ነገር በቃ አንገፍግፎታል። እሷ እንግዲህ በባዶ ሜዳ በቤት ውስጥም እየጨፈረች ሙዚቃ፣ በዜሮ ከፍታ እየጠጣች እንግዲህ ደስ ደስ መሆኑ ነው፣ በቃ ራሷን አታውቅም። ራሷን በቃ እንዴት እንደምታደርግ በዛ ቤት ውስጥ ራሷን እንግዲህ ሾማለች፣ በቃ ዋና አለቃ፣ የቤቱ ራስ አድርጋለች። በባዶ ሜዳ ይህ ሁሉ ከንቱ እንደሆነ ስታውቅ እንዲህ እንግዲህ በምን አይነት ሁኔታ የሆነ የምትፋታቸው ሲቀጥል፣ ደግሞ ካሌብንም በአካውንት ካለው ብር ግማሹን አጋራኝ እያለች ነው። ይገባኛል እያለች ነው። አልፋም የድርጅቱን ነገር አካፍለኝ እያለች ነው። እሱ ግን ቅንጣት አይገባሽም፣ የድርጅቱን ቢሆን የአባቴ ነው፣ የኔ አይደለም፣ ቢሆንም ደግሞ አይገባሽም እያለ ነው። እንግዲህ በባንኩ ያለውንም ብር እንዳለ እንትን ብሎ ደብቆ የተወሰነች ብቻ አስቀርቷል። ከዛም አምስት ሺህ ብር ብቻ ይዛ አባባ፣ እንደውም አምስት ሺህም ቢሆን አይገባትም፣ በባዶ ነው መውጣት ያለባት እያሉ ነው። ካሌብ ግን መቼም እንደሱ አልሆንም ብሎ ያው አስር ሺህ ብር ብቻ አካውንት ላይ ትቷል። ከአስር ሺህ ያው አምስት ሺህ ከፈለገች እንድትወስድ ማለት ነው። እና ይህን ስትሰማ እሷም በጣም ተናዳ እጅግ ተቆጣም ነበር። ዳኒ በመሀል እጅግ ተጨንቆ እንግዲህ የፈለገው ነገር እጁም አልገባም ነገሮች ደግሞ እየከረሩ ነው ሲል ለአባባም ስጋቱን ፍርሃቱን እየነገራቸው ነበር። እሳቸው ግን እንግዲህ ካልደፈረሰ አይጠራም መጨረሻው እስኪሆን እስኪጠራ ዝም በል ካልሆነ ደግሞ መናገር ከፈለግክ እንግዲህ ከተናገርክ መብት ነው፣ ነገር ግን ያው የምትፈልገውን ነገር ታጣለህ በሚል እንግዲህ እሱን አፉን ይዘውታል። እሱም ደግሞ እንግዲህ የሞኝነቱ ሞኝነት በጣም የሚገርም ሰው ነው። እንግዲህ ወጣት ሆኖ ጊዜውን ጉልበቱን ተጠቅሞ እንደ ማግኘት ከዛም በላይ ሊያገኝ የሚችል ወጣት ነው ገና እሱ ግን በአቋራጭ የሰው ነገር መፈለጉ ጊዜን ሁሉ ፈጅቶ በሰው ቤት እንግዲህ ቤቴ ይሆናል ብሎ መጠበቁ ያ ደግሞ አልሳካ ሲል እንኳን ይህንን ብር ጠይቆ አባባ ይሰቱኛል ብሎ ማሰቡ መጠበቁ ራሱ ይሄ ትልቅ ጅልነት ነው። እንግዲህ የእሱም መጨረሻ በጣም የከፋንም የሆነው የትሁትም እንዲሁ ሁሉም በየፊናቸው የእጃቸውን እንደሚያገኙ ነው። እናም እና አባባም ባሰቡት መንገድ ተሳክቶላቸው ይበቀሏቸው ይሆን እንግዲህ ቀጣዩ ክፍል እጅግ አጓጊ ነው በዚህ ክፍል የቃኘ ነው ይህንን ይመስላል ይህን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ እናመሰግናለን ሰላም ሁኑልን ባይ